በዜና መጽሄታችን ሰዓቱ የቢዝነስ ነው። የተወደዳችሁ ተመልካቾቻችን፣ ከመረጃዎቹ ጋር ደግሞ ባልደረባዬ ፈትሀ መሀመድ በዚህ ስቱዲዮ ትገኛለች። በተያየር ሰዓቱ ያንች ነው። አመሰግናለሁ ሰ እንዴት ቆያችሁ? የተከበራችሁ ተመልካቾቻችን ከኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። በኢንቨስት ኢትዮጵያ 2025 ፎረም ኢንቨስትመንት በመሳብ ና በኢትዮጵያ ያሉ የስራ እድሎችን በማስተዋወቅ ረገድ ስኬታማ ስራ መከናወኑን የገንዘብ ሚኒስትሩ አህመድ ሽዴ ገለጹ። በኢትዮጵያ ኢንቨስትመንት ኮሚሽን በገንዘብ ሚኒስቴር እና በአጋር የልማት ድርጅቶች አዘጋጅነት ሲካሄድ የቆየው ኢንቨስት ኢትዮጵያ 225 ፎረም ተጠናቋል። ዘገባው የኢዜአ ዘገባ ነው። አድኖ ማርቆስ ያቀርበዋል። በመድረኩ በመንግስት ከፍተኛ የስራ ኃላፊዎች በኢትዮጵያ ባሉ የኢንቨስትመንት ዕድሎችና ምቹ ሁኔታዎች ዙሪያ ገለጻና ማብራሪያ ተሰጥቷል። በፎረሙ ከበርካታ ዓለም አቀፍ ኩባንያዎች ጋር በኢትዮጵያ ኢንቨስት ማድረግ የሚያስችል ውይይትና መግባባት መፈጠሩ ተገልጿል። በዚሁ መሰረትም አምስት ዓለም አቀፍ ኩባንያዎች በኢትዮጵያ 16 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት መጀመር የሚያስችላቸውን ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ተፈራርመዋል። ኩባንያዎቹ በማዕድና ሌሎች ዘርፎች ኢንቨስት እንደሚያደርጉ ተነግሯል። የገንዘብ ሚኒስትሩ አህመድ ሽዴ በዚህ ወቅት እንዳሉት ፎረሙ ኢትዮጵያ ለኢንቨስትመንት ምቹ ሀገር መሆኗ ግንዛቤ የተፈጠረበት መሆኑን ገልጸዋል። ኢንቨስትመንትን በመሳብና በኢትዮጵያ ያሉ ሰፊ እድሎችን በማስታወቅ ረገድ ስኬታማ ስራ መሰራቱንም ጠቁመዋል። የዛሬ ሁለት ቀን የተደረገው መድረክ ሰፊ ዝግጅት ተደርጎበት በተሳካ ሁኔታ የተካሄደ ነው። ወደ 1.6 ቢሊዮን ዶላር የሚሆን የኢንቨስትመንት ውል የተፈረመበት ነው በኢትዮጵያ ኢንቨስትመንት ኮሚሽን እና በባለሀብቶች መካከል ይሄም ኢንቨስትመንትን በመሳብ ረገድ እጅግ በጣም ውጤታማ ነው የነበረው። ሌላው የማክሮ ኢኮኖሚ ሪፎርማችንን እና በተለይ ደግሞ ለኢንቨስትመንት ምቹ የሆነ የኢኮኖሚ ሪፎርሞቻችን የሕግ ሪፎርሞቻችንን በሚገባ የውጭ ባለሀብቶችም የሀገር ውስጥ ባለሀብቶችም እንዲገነዝቡ በማድረግ ረገድ እጅግ በጣም ስኬታማ የነበረው አጠቃላይ የኢትዮጵያን ገጽታ በማስተዋወቅ ረገድም በጣም ከፍተኛ አስተዋጽኦ አበርክተዋል። የተሟላ የማክሮ ኢኮኖሚ ማሻሻያው ለኢንቨስትመንት ዘርፉ ይዞ የመጣቸው እድሎች ላይ በቂ ግንዛቤ መፈጠሩን ተናግረው በቀጣይም በዘርፉ ምቹ ሁኔታዎችን የመፍጠር ስራ ተጠናክሮ እንደሚቀጥል ጠቁመዋል። እንደ አዘጋጆች መድረኩ እጅግ በጣም የተሳካ በከፍተኛ የማስተባበር የጋራ ማስተባበር የተሰራና የሀገሪቷን የኢንቨስትመንት አቅምና ፖቴንሻል ለኢንቨስትመንት ምቹ የሆኑ የማክሮ ኢኮኖሚ ሪፎርሞችን ሰፊ የሆነ የኢንቨስትመንትና የገበያ እድል ያለ መሆኑ በሁሉም የኢንቨስትመንት ዘርፎች ሰፊ ፖተንሻል ያለው ሀገር ነው። ትልቅ ተስፋ ያለው ሀገር ነው። በዚህ ተስፋ ሀገር ውስጥ ኢንቨስት አድርገው በሀገሪቷ ልማት ላይ እንዲሳተፉ እነሱም እንዲጠቀሙ ለማስቻል መንግሥት ባስቀመጠው አቅጣጫ በጣም የተሳካ ውይይት ነው የተካሄደው። እጅግ በጣም ውጤታማ የኢንቨስትመንት ጉባኤን ያካሄድ ነው ማለት ይቻላል። የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ፎረሙ የታለመለትን እቅድ ያሳካ መሆኑን ገልጸዋል። ኢትዮጵያ ለዘርፉ እድገት የሚያግዙ የኢንቨስትመንት ፖሊሲ ማሻሻያዎችም በመድረኩ በስፋት ለማስተዋወቅ መቻሉን አንስተዋል። የመጀመሪያው በኢትዮጵያ ኢንቨስት ለማድረግ ያሉ መልካም እድሎችን በጉል ማስተዋወቅ መቻሉን አመላክተዋል። በሁሉም አላማ አንጻር ካስቀመጥ ነው ግብ አንጻር ስንመለከተው አጠቃላይ ፎረማችን ያሰብናቸውን ያቀድናቸውን አላማዎች በማሳካት ረገድ በጣም ውጤታማ ስኬታማ ነበር ብለን ልናነሳው እንችላለን ማለት ነው። አጠቃላይ ግን ስንመለከት ያለው ፍላጎት በጣም ከፍተኛ ነው የሚለውን ነገር አይ ቲንክ በደንብ መገንዘብ ይቻላል ማለት ነው። ተርናውቱም ክሊርሊ የሚነግረን ያዘጋጀ ናቸው። ከዚህ በፊት ሁለቱን ኢቨንቶችንም ከዚህ ጋር እንኳን ስናወዳድረው ራሱ አጠቃላይ ከ59 ሀገራት አካባቢ ሰው መምጣቱን ክሊርሊ የሚነግረን አጠቃላይ ኢትዮጵያ በተለይ ተመራጭ መሆኗን ለውጭ ከተኛ ኢንቨስትመንት ተመራጭ መሆኗን በደንብ ያየንበት ያሳየንበት መሆኑን በደንብ ማንሳት ይቻላል ማለት ነው። በ2017 በጀት ዓመት እስከሚያዝያ ወር መገባደጃ አራት ቢሊዮን ብር በላይ ገቢ መሰብሰቡን የባህር ዳር ከተማ አስተዳደር ገቢዎች መምሪያ አስታወቀ። የሰላሙ ሁኔታ በገቢ አሰባሰቡ ላይ ተጽዕኖ ያሳደረ ቢሆንም ከባለፈው ዓመት ከተሰበሰበው ጋር ሲነጻጸር እድገት እንዳለውም ተገልጿል። ማማነሽ ገና ተጨማሪ አላት የባህር ዳር ከተማ አስተዳደር በ2017 በጀት ዓመት ከ8 ቢሊዮን ብር በላይ ገቢ ለመሰብሰብ አቅዶ እየሰራ ነው። በበጀት ዓመቱ እስከሚያዝያ 24 ቀንም ከ4 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የከተማ አስተዳደሩ ገቢዎች መምሪያ ኃላፊ አቶ ኃይለማርያም ሸቴ ገልጸዋል። መደበኛ ገቢያችን ስናይ 3 ቢሊዮን 363 ሚሊዮን 4 ሺ 763 ብር ወይም የእቅዳችን 63.03 ፐርሰንት መሰብሰብ የቻልንበት ሂደት ነው ያለን። የከተማ አገልግሎትን ስናይ ደግሞ 1 ቢሊዮን 75 ሚሊዮን 47621 ወይም የእቅዳችን 33.83 አካባቢ እንደ ባህር ዳር ከተማ የሰበሰብንበት ሂደት ነው ያለ። በጥቅል የሁለቱ የከተማ አገልግሎትና የመደበኛ ገቢያችን እስካሁን የሰበሰብ ነው 4 ቢሊየን አራት መቶ 38 ሚሊየን አራት መቶ 48 ሺ 384 ብር ወይም የቅዳችን 52.13 ፐርሰንት እስከ ሚያዝያ 24 2017 ድረስ የሰበሰብበት ሂደት ያለ። የጸጥታ ሁኔታው በገቢ አሰባሰቡ ላይ አሉታዊ ጫና ቢያሳድርም በበጀት አመቱ እስከ ሚያዝያ 24 ቀን የተሰበሰበው ገቢ ከባለፈው አመት ተመሳሳይ ወቅት ጋር ሲነጻጸር ጭማሪ ያሳይቷል ብለዋል መምሪያ ኃላፊው። ባለፈው አመት አጠቃላይ አመቱ ከዚህ አልደረስም ነበር። ኦልሞስት ከባለፈው አመት ሲነጻጸር ባለፈው አመት በዚህ ሰዓት የነበረው ከነበረው አንጻር ሲታይ ወደ 900 ሚሊየን ዲፈረንስ አለው ልዩነት አለው። ኦልሞስት ወደ አንድ ቢሊዮን የተጠጋ ማለት ነው። ግን የአምናውን የጸጥታ ሁኔታና የዘንድሮ የጸጥታ ሁኔታ ደግሞ አንድ አድርገን አናየውም። ዘንድሮ በአንጻራዊ የተሻለ ነው። ያም ሆኖ በምንጠብቀው ልክ በደንብ ተንቀሳቅሶ እያንዳንዷን ገቢ በተለይ ዙሪያው ባህር ዳር ከተማ ላይ ካሉት ዙሪያ ሳተላይት ከተሞች ላይ ያለ ገቢ ከመሰብሰብ አንጻር የሚቀረን ነገር እንዳለ በግልጽ የሚያሳይበት ሂደት ነው ያለ የጸጥታውን ሁኔታም መሰረት አድርጎ አንዳንዱ ነጋዴ ለህገ ወጥነት የተጋለጠበት ሂደት ነው ያለ። ህገ ወጥ ንግድ አልፎ አልፎ የምናያቸው ነገሮች አሉ። ደረሰኛ ለመቁረጥ በጣም በግልጽ የምታዩ ነገሮች ናቸው። ማጭበርበር ወይም የግብር የመሰወር ሁኔታዎች አሉ። እሱን በተመለከተ እንደ ገቢዎች መምሪያ በቻልነው አቅም እየሰራን ያለንበት ሂደት ነው ያለን አሁን ላይ ያለውን የሰላም ሁኔታ መሻሻል ተጠቅሞ በቀጣይ ቀሪ ወራት የገቢ አሰባሰቡን በተሻለ ለመፈጸም በትኩረት ይሰራልም ብለዋል መምሪያ ኃላፊው። ከቅዳችን አንጻር ሲታይ አሁንም ገና በጣም መስራት ያለብን በተለይ አሁን ወደ መጨረሻው አካባቢ ስለሆነ የቀረንን እቅድ ለማሳካት ባለሙያውም አመራሩም በየደረጃው ያለው ማለት ነው የቻለውን ያክል ጥረት እያደረገ ያለበት ሂደት ነው ያለ። እንግዲህ በእርግጠኝነት እስከ ሰኔ ሰላሳ አሁን ካለን አፈጻጸም የተሻለ ይሆናል ብለን ኤክስፔክት እናደርጋለን። ግብር ከፋዩ ማህበረሰብ ግብሩን በወቅቱና በታማኝነት እንዲከፍልም የመምሪያው ኃላፊ ጥሪ አቅርበዋል።